አንጠለጠለው ልክ እንደ ሲማጎ ጆሮም ሳይቀር አይን ፍጥጥ ጥርስ ግጥጥ ሆኖ ቀረ። አንተ የማትረባ እንደ ብትደፍረና ሃኒቾን እንደዚህ ያደረከው በሃኒዬ ከመጣህማ መቼም ቢሆን ይቅርታ አላደርግልህም ብሎ አነቀው። በለው በለው እያለ እንደውም ላቶኑላዊ ሞራል ሆነ። ወይዘሮ ሜላትና አቶ መስፍን ሆነው አረባክህ አቶ ኖላዊ አረባክህ ያህንቹ አባት ይሄ ሰውዬ ይሞት ብሃል ቢሉትም እንኳ እሱን ገድዬ ምን አለበት? እኔ እስር ቤት ብገባ ጽድቅ ነው እንጂ ኩነኔ የለብኝም። ነገርኳችሁ በእኔ አትምጡ፣ ብያለሁኝ። በእኔና በልጄ መካከል ባትገቡ ነው የሚሻለው። አሊያ ደግሞ ከገባችሁ ቀይ መስመር እያለፋችሁ ነው። አርፋችሁ ተቀመጡ እንደውም ከዚህ በኋላ ከኔ ጋ ነው የምትኖረው ብለው ደመደመ። ምንም ይሁን ምን ከሆስፒታል ከወጣች እኔ ራሴ እኔ አባቷ ነኝ የምንከባከባት ሀንዬ በቃኝ ብላ እስከ ሄደች ድረስ የእኔ የአባቷ ኃላፊነት ነው የምሆነው የሚሆነው ብሎ አቶ ኖላዊ ቀሪር አለ። ወይዘሮ ሜላትና መስፍን እጅጉን ደነገጡ። እናም ጥርስ ፍጥጥ አይነ ገጠጥ ሆኖ ቀረ። እንዴ የሀንዬ አባት ምን ነው በጣም እኮ ተቀያየረ ወይኔ ጉዴ ምንድ ነው የሚሻለን መስፍን ተይ እንጂ ሜሉ ታዲያ ምንም ቢሆን እኮ ሀንዬን አታውቂያለሽ ሀንዬን የመሰለች ልጅ በዚህ ሁኔታ ማየት ለሱ እጅጉን ከባድ ነው እናም ያደረገው ነገር ወይም የሚያደርገው ነገር እውነትና እውነትን ይዞ ነው ስለዚህ እባክሽ ልትረጁ ሞክሪ ብሎ ቢላትም አይ መስፍን በፍጹምማ የሀንዬ አባት ሀንዬን ከሆስፒታል እንደወጣች ይዞብኝ እንዲሄድ አልፈልግም። አንተ የሆነ ነገር መፈለግ አለብህ ደግሞም አንተና እሱ ትግባባላችሁ እና ለምንልኝ እያለች ገና ከሆስፒታል ሳትወጣ ሀሳብ ይዟታል። ተምቹና አሲር ሆነው ደግሞ እመነኝ ይህንን ቅዱስ የሚባል ሰውዬ እገለዋለሁኝ። ማን ልኮት ነው? እንዴት ነው ሀንዬ ነይ ቶሎ ብሎ እንደዚህ ሊያደርጋት የሚችለው ከሷ ኋላ ያለው ሰው ማን ነው እያለ ሰላምን አፋጠጣት። ሰላምዬ አንድ እውነት ደረሰችበት፣ እሱም ደግሞ እዝራና ወይዘሮ ባዩሽ እንዲሁም በቃሉ የሚባለው ሰውዬ በአንድ ስራ እንደሚሰሩ ደረሰበት። እናም የሆነ ሰዓት አኒቾ ብታይ አባቱን በጣም ነው የሚወደው። እናም አባቱን አድርግ ያለውን ሁሉ ያደርጋል። ሰላምዬ እዝራ በጣም ጥሩ ሰው ነው። እናም አንድ የሚያደርገን እውነት እኔም ላአባቴ ሁሉንም ነገር አደርጋለሁ፣ እሱም ላአባቱ ሁሉንም ነገር ያደርጋል። ይሄ ነው አንድ እውነት ከእሱና እኔን የሚያመሳስለን ያለችውን አስታወሰች። እናም ሀንዬ ችግር ውስጥ እንደሆነች ሰላምዬ ገባት። እዝራ ሄደች እና ድጋሜ እህት ያጠገብት ደርስ እኔን አያርገኝ፣ የምሬ ነው፣ ምልክ ገጣጥዬ ስጋህን ለውሻ ነው የምሰጥልህ ብላ አለችው። ቆይ ምንድን ነው እኔ ያልገባኝ ነገር ምንድን ነው ሰላም ብሎ ቢላት፣ አይ አንተማ ገብቶ እህቴን ሆን ብለህ ነው ልታጠምዳት የቻልከው፣ ስለዚህ አርፈህ ብትቀመጥ ይሻልሃል፣ ካልሆነ ግን እመነኝ፣ እኔ ራሴ ነኝ የምገልህ። እኔ ማንንም አልሰማም አይደለም አንተን ይቅርና እናትና አባቴንም እንኳ በሃኒቾ ጉዳይ ወንድሜንም ጭምር አልሰማችሁም ብላ ደነገገች። እናም እዝራ በመደንገጥ የተነሳ ይሄንን ነበር የፈራሁት፣ ሃኒቾን በሆነ አጋጣሚ እንደማጣት እርግጠኛ ነበርኩ። አምላኬ ሆይ ምን እያረክ ነው? ምንስ ነው እኔ ግራ የገባኝ ነገር እያለ ብቻውን ማብሰልሰል ጀመረም። ከዛ ሰላምዬ ጆሮን ይቅርታ ጠየቀችው። ታውቃለህ እኔ ሀብትና ንብረት እንዲሁም ደግሞ መልክን መርጬ እሱ ይሆንሻል ብዬ ነበር። ለካ ተሳስቻለሁ። ንጹሕ ልብ ያለው አንተ ጋር ነው ብላ ስትል አይ ሰላም፣ እሱ ነገር አልፏል። ሀናም የፈለገችውን መምረጥ መብቷ ነው እናመርጣለች። እኔ የምፈልገው የእሷን ሰላምና የእሷን ደስታ ብቻ ነው። ስለዚህ ጉዳይ ማውራት አልፈልግም ብሎ ጥሏት ሄደ። ከእንደገና ሰላምዬ ቁጭትና ጸጸት አጋጠማት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነው ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው እንዲሁም ደግሞ አዝናኙ ኖላዊ ድራማ እንደቀጠለ ይገኛል። ወይዘሮ ባዩሽ የማጽናኛ ቃል ወይዘሮ ሜላት ስልክ ደወለችና አይዞሽ አይዞሽ፣ መቼም ያንቺ ቤት ፈተና አያልቅም። ደግሞ ደስታሽን አጣጥመሽ ሳትጨርሽ ሀና የሆነችውን ነገር ሰማሁኝና፣ አታስቢ አንድ በአንድ ሰላምሽንና እንዲሁም ደስታሽን ታጫለሽ ብላ ደወለችላት። እንደው ምን ይቶ አረመኔና ጨካኝ ብትሆኝ ነው ባዩሽ? ግን እውነት ለመናገር እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት በልጅ ላጅ ይሄንን ሟርት ታማርቻለሽ? ብላ ብትላትም፣ አረባክሽ ገና ዛሬ ነው እንዴ እኔ ትዝ ያልኩሽ? እኔ መች ልጅ አለኝና? ታውቂያለሽ፣ ከልጅነት እስከ እውቀት ድረስ እንዴት ተጫወትሽብኝ ሜላት። አሁን ደግሞ የኔ ተራ ነው። እናም እያንዳንዱ ነገር አንቺ በማታውቂው እና ማንም በማያውቀው መንገድ ሁሉንም ነገር ደስታችሁን ከዚህ በኋላ በኋላ ታጣላችሁ፣ ብላ ይፋውን ስልክ ደውላ አበሳጨቻት። ወይዘሮ ሜላትም ለቅሶዋን እንዲሁም እልክ ሳይቀር ተወጣች። አሁን የምፈልገው የሆኑ ሰው እንድትፈልግልኝ ነው መስፍን፣ ብላ ስትል፣ ቆይ ምን ማለት ነው ደግሞ? ብለሽ ብለሽ ሌላ ሰው ፍለጋ ምንድን ነው? ድሩይነት ብትሰሪ ነው እንዴ? አልገባኝም። እሱን አንተ አይመለከትም። አሁን የምፈልገውና አንድና አንድ የምፈልገው ነገር ብቻ የሆነ ሰው እንድትፈልግልኝ ነው እኮ። ለምንድን ነው የምፈልግልህ? አልገባኝማ፣ የምፈልግልሽ። ንገሪኝ። ነገርኩ እኮ ያችን ባዩሽ አረመኔ እና ጨካኝ ማስገደል እፈልጋለሁ። ምን አረ ተይ ግደለሽም ተይ ሜሉታ። ይሄ ነገር እኮ የምሬን ነው ምልሽ ለአንቺ አይመጥንሽም ብሎ አላት። እንደሚመጥነኝና እንደማይመጥነኝማ እሱን እኔ ብናገር አይሻልም እንዴ? አንተ ሰውዬ ተወኝ ብያለሁኝ፣ ተወኝ አጨቅጭቀኝ። እንደውም የሁሉ ምክንያት ባንተ ነው። አንተ ናቅ ብዬ ካንተ ጋር ባልኖር ኑሮ ይህ ሁሉ ስቃይ አይመጣብኝም ነበር ብላ አለች። እባክሽ ሜሉ ነገ የሚጸጽትሽን ነገር አታድርጊ። እኔ ምን እኔ ምን አደረግኩኝ? እኔ ወደድኩህ፣ አፈቀርኩህ አለችኝ እንጂ ሌላ ነገር አድርጌያለሁ። እኔ አንቺን አጥቼ እንደማልኖር ታውቂያለሽ። ስለዚህ የሆንሽውን ነገር እንኳን ላለማናገር ብለሽ ለሀና ስትናገር እኔ የሰማሁሽ እና ይህን ያህል አንቺና እኔ ተራረቀናል ማለት ነው። ባልና ሚስት ማለት እኮ አንድ አካልና አንድ አምሳል ነው። ታይም የሉ እባክሽ ተይ። ድሮም ቢሆን አውቃለሁ አንቺ ጠንካራና እንዲሁም ደግሞ በጣም ጀግና ሴት ነሽ። እኔ እንኳ ሀና እንደጠፋች ጥዬ ስጠፋ፣ አንቺ ግን ሁሉን ነገር ተቋቁመች ድርጅቱን ለዚህ ያበቃሽውና ከድህነት አሩንቃ የወጣ ነው። ባንቺ ትግልና ብልጥነት ነው። ስለዚህ አሁን ደግሞ እመኚ ባዩሽን ማሸነፍ አያቅትሽም ብሎ ሞራል ሰጣት። በጣም ይቅርታ መስፍን፣ እኔ እኮ የምናገረውንና የማደርገውን ነገር አላውቅም። ብቻ ግን እመነኝ ባዩሽ ደውላ እንደዚህ ስትለኝ በጣም ነው የተሰማኝ። እሳኮ፣ ገና ብዙ ነገር ትላለች ሜሉ ስለዚህ፣ እኛ ማድረግ ያለብን ሁሉንም እንድታወጣጣና ውስጥ ያለውን ነገር እንድትናገር ነው። በተናገረች ቁጥር ምን ከኛ እንደምትፈልግና ምን ማድረግ እንዲያለብን እኛ ራሳችን እንወስናለን ብሎ አለ ምላሴና፣ እንዲሁም ደግሞ ጆሮ። ምላሴና ጆሮ ስለ ሀንቾ ጉዳይና ስለ ቅዱስ ጉዳይ ተነጋገሩ። እናም ጆሮ ቅዱስን ትምህርት ቤት ውስጥ ከነሱ ከሚማሩት አንድ ሰው መቅጠር አለብህ ብሎ አለው። ምላሴን፣ እንዴ፣ ጆሮ፣ ብለህ ብለህ ደግሞ ሰላይ ቅጠር እያልከኝ ነው? አዎ፣ እመነኝ። የሀናን እውነት ለማውጣት ከፈለግክ ምናልባትም ከባዩች ነው ይሄ ቅዱስ የሚባለው፣ ወይስ ደግሞ ለምን ብሎ ነው ሀናን እንደዚህ ያደረጋት፣ ይህንን ነገር ማጣራት ትችላለህ። ምክንያቱም የአንተ ተማሪ ስለሆንክ እኔ ደግሞ ምንም ነገር ስለማላውቅ ብሎ አለ። ጽዮን ጽዮን በጣም ተናደደች፣ እንዲሁም በጣም ጸጸታት። ያደረገችው ነገር ሲጸጽታት ፍቅር እኮ በግድነት አይሆንም። ምክንያቱም ይሄ ልጅ ዛሬ እንኳ እንደዚህ አድርጌው የኔ ባደርገው እዝራን ነገ ግን አይሆነኝም፣ እና ይህንን እውነት እኔ መናገር አለብኝ። ከዛም ቅዱስም ነፃ መውጣት አለበት ብላ ወደ እዝራ ሄደች። እዝራ ደግሞ ሰላም በተናገረችው ነገር አንገቱን አቀርቅሮ ነበር፣ እና ቆይ ምን ሁነህ ነው አልገባኝም። እዝራ እንኳን ደስ አለሽ፣ ተለያይተናል። እንዴ ከማን ጋር ነው የተለያያችሁት? ከሀና ጋር ነው። ለምን ተብሎ ሰላም ናታ። ቆይ እሷ ደግሞ ምን አገባትና ነው አንተን እናሷን የምትለያያችሁ? ማለቴ ሀና እስካልተናገረች ድረስ እሷ ምን አገባትና? አልገባኝም። እዝራ ነገርኩሽ እኮ እንኳን ደሳለሽ ብዬሻለሁ። ሌላ ነገር ምንም ነገር እንዲጠየቅኝ አልፈልግም። እሺ እኔ አንተ ካልክ ምንም ችግር የለውም። ነገር ግን እዋክ ተረጋጋ። እኔ እኮ እወድሃለሁ፣ አፈቅርሃለሁ። አንተ እንደዚህ ስታዝንና ስትተከዝን በፍጹም ደስ አይለኝም። አይደል? እንደዛ ነው አይደል? ለነገሩ ተኝ እስኪ በቃ። አሁን ትችሽ መሄድ ነው የምፈልገው እና ልቀቂኝም ብሎ ሄደ። ቆይ ልነግረው አልነበረ እንዴ? ለምንድን ነው ዝም ያልሽው ጽዮን? ውይ ውይ ውይ! ቅዱስ ቅዱስ ባደረግሽው ነገር ደሳለሽ። አንችም አንቺም እኔን ላይ ባደረግሽው ነገር ደሳለሽ። እስኪ ንገሪኝ ወይ ፍቅሬን አልተቀበልሽ ወይም ደግሞ ያችን ምስኪንና ያችን የዋህ ልጅ እንደዚህ ባላደረግኳል። እስኪ ንገሪኝ፣ አሁን ትልቅዬ የደም መፍሰስ ይዟታል ተብሏል እና የሆነ ነገር ከሆነች ምንድነው የሚሆነው? አትልፈስፈስ። አንተ ቅዱስ ተብዬው ነገርኩ። ታውቃለህ? ከአንተን የማላይበት ሀገር የት ብሄድኩ እያልኩኝ ምን? ጭራሽም ለመሄድ ታስቢያለሽ? ትሰሚኛለሽ? ከዚህ በኋላ እንደውም የእኔ ትሆኛለሽ የኔ ምን ማለት ነው እያስገደድከኝ ነው አይ እያስገደድኩሽ አይደለም እያዘዝኩሽ ነው እያንዳንዱ ነገር ያኔ ስለ ሀና ስትናገር የነበረውን በስልኬ ቀድቼሻለሁ ምን አዎ እመኝኝ ከኔ ጋር የማትሆኝ ከሆነ ለዝራ ሂጀ ሁሉንም ነገር እነግረዋለሁ ያኔ የአንቺ እና የዝራ ግንኙነት ያበቃል እንዲሁም የሀናና የእዝራ ፍቅር ደግሞ ይቀጥላል ስለዚህ እኔ የምልሽን በሙሉ ታደርጊያለሽ አየሽ የሰውን ልጅ መበቀልና እንደፈለገ የማድረግ የሁሉም ስልጣን አለው ማለቴ፣ አንቺ እኔ ስለምወድሽ እና ስለማፈቅርሽ ደካማ ጎኔን ተጠቅመሽ ነበረ። ግን ደግሞ እመኝ፣ እኔ በፍቅር እንጂ በእንደዚህ አይነት እልክነት አላምንም። ግን አሁን እልክ ውስጥ ካስገባሽኝ፣ እኔም ራሴ አንቺን አስገድድሻለሁ ማለት ነው። ሳቶ በግድሽ የእኔ ትሆኛለሽ አላት። ጽሆን በጣም ደነገጠች። ኦይ፣ አሁን ከዚህ መከራና ከዚህ ጭንቅ እንዴት አድርጌ ነው ይህን ነገር የምወጣው? አለች። አቶ ኖላዊ አቶ ኖላዊ እንግዲህ ከደሴ ተደውሎለት የሰፈር ሰው እንዴት ናችሁ፣ ደህና ናችሁ ወይ እያለ ሲል፣ ኧረ ተወኝ፣ አዲስ አበባ መንጣቴን በፍጹም እየረገምኩት ነው። ምን ተፈጠረ? ምን ነው? ልጅ ሀንዬ ቤተሰቦቿን አግኝታ ደስተኛ አልነበራችሁ እንዴ? በቀረብኝ፣ ልጅን አካሌን ይዤ በነበር እናም ሀኒቾ ላይ የተፈጠረውን ነገር ብሎ የተፈጠረውን ነገር ሲናገር እዛ ያለው ደግሞ የአቶ ኖላዊ ዘመድ ናቶ ለወዴ ዴሴ በቃ ይበቃል፣ እሱ አዲስ አበባ ለአንተም ሆነ ለሀንዬም ክፍሏ አይደለም ብለው አሉ። እና ወይዘሮ ሜላት አቶ ኖላዊ እግር፣ ተደፋችና እባክህ ሀና ስትነቃ ይዘህብኝ እንድትሄድ አልፈልግም ማለች። ከዛም ትሰሚኛለሽ የሀንዬ እናት፣ እወድሻለሁ፣ አከብርሻለሁ። እናም የሀንዬ እናት ነሽ፣ ግን ልጄ እዚህ ከመጣቻ ጀምሮ መከራና ስቃይ ብቻ ነው። አንድ ደስታ እናንተ ማገኘቷ ነው። ከዛ ውጭ አንዴ በእኔ አንድ ጊዜ ደግሞ ጭራሽ በማታውቀው ነገር እንደዚህ እየተሰቃየችብኝ፣ እሷን ማየት አልችልም። ለመሆኑ ግን እኔ የሚሰማኝ ስሜት አንቺን ይሰማሻል? ለምን አይሰማኝም እናት አይደለሁ እንዴ? ቢሰማሽ ኑሮማ ታይኝ እስኪ አሁን የምፈልገው አንድና አንድ እሷን እንዲትነቃልኝ ነቃልኝ ብቻ ነው። ምግብ ብላ እንዲሁም ቡና ጠጣ ቢል እንኳ ባፉ በፍጹም ወደ አፉ ሊያስገባ አልቻለም። ተምቹና ጆሮ በጣም ተጨነቁ። ቆይ ፋዘር ፋዘር ምን ሊሆን ነው? እንደዚህ ከሆነማ በዚህ ከቀጠለ የሆነ ነገር ይሆናል እያሉ አሳብ ያዛቸው። ድም ብሏል ድም ብሏል። እኔ ምልህ አንተ ሊ ሳልወደህ አልቀርም ብላ አስደነገጠችው። ምን እኔ እንድትወጂኝና እንድታፈቅሪኝ አልፈልግም። እባክሽ ድንብላል ምንም የማታውቂው ነገር ብዙ ነገር አለ። ምን ነው? ስለዛች ስለ ድንብላል ስለ እርግብም ማውቃለሁ። ግን ደግሞ እሷ ላንታት መጥነህም። እኔ የሚመጠነኝንና የማይመጠነኝን እኔ አውቃለሁ። ውድህ ቤቴ የቤተሰቦቼ የዛሬውን ውሎ ይህን ይመስል ነበር። በቀጣይ